ናል በሚቀጥለው ክፍል ውስጥ የፕሪቶሪያ ስምምነት ሞት አንድምታዎቹ በኢትዮጵያ ምንድን ነው፣ ይህ ነገር ምንድን ነው የሚያሳየው የሚለውን ለመዳሰስ እንሞክራለን። እንግዲህ ትንሽ ልጀምርና አብይ፣ አሁን አውጀዋል በአብይ በኩል ፕሪቶሪያ ስምምነት እንደሌለ 100 ፐርሰንት በሆነ መንገድ በተለያየ እርከን ላይ ያሉ የአብይ አመራሮች ጭምር ከመከላከያ እስከ አብይ አህመድ ሙሉ በሙሉ ፕሪቶሪያ የለም፣ ገለናል ብሎ አውጇል። ይሄ ነገር በሀገር ደረጃ ምንድን ነው የሚያሳየው? ትርጉሙ ምንድን ነው? ከአብይ ምንድን ነው ይሄ? አብይና ስምምነት ምንድን ነው? አብይ ስምምነትን እንዴት ነው የሚያየው የምለውን ትንሽ ማየት ያስፈልጋል። ትንሽ ወደ ኋላ መለስ ልበልና ኢትዮጵያ ውስጥ እንግዲህ አብይ ስልጣን ከያዘ ወዲህ ብዙ ስምምነቶችን ተፈራርመው ሙሉ ሁሉንም ሽሯል። አብይ በራሱ እንትን ክዷል። ለመጀመሪያ ያክል ኦኔግ ከአስመራ ወደ ኢትዮጵያ ሲመለስ ከአብይ ጋር ስምምነት ነበረው። አብይ እንግዲህ ወደ አስመራ የላካቸው ሰዎች ለማ መገርሳን እና ወርቅነህ ገበየሁ ናቸው። አስመራ ሂደው ከኦኔግ ጋር ስምምነት እንዲፈጥሩ እንዲፈርሙ ብላምን ብሎ ከዛ በኋላ ፈራሚዎች ሁሉ ተሸኙ። ማለት ለማም ተካደ። ዛሬ ለማ እንግዲህ ሁላችንም የምናውቀው ነገር ነው። ላማን ክዶ ኦኔግም ተካደ። ከኦኔግ ጋር የገባው ስምምነት አብይ የገባው ስምምነት ወደ ጦርነት ተለወጠ። ከዛ ቀጥሎ ነው እንግዲህ የኦሮሞ ነፃነት ሰራዊት ተክደናል ብለው ከጅምሩ አብይ ምንነትን በደንብ የተረዱ የኦሮሞ ልጆች ወደ ጫካ መግባት የጀመሩት ያለን አማራጭ መዋጋት ብቻ እንደሆነ ብሎ ለምን፣ በኢትዮጵያ ደረጃ የመጀመሪያ ክደት አብይ የመጀመሪያ ክደት የፈጸመው በኦሮሞ ነፃነት ሰራዊት ላይ ነው። ከዛ በኋላ ለማንም ካደ። እኛም እዛ ወቅ አልነበርን እና እሱ ውስጥ ብዙ ማንገባው የሚታወቅ ስለሆነ ስለዚህ የአብይ ጋር ስምምነት ከገባ ይታወቃል ለማለት ነው። ሁለተኛ ደረጃ አሁን ኦኤንኤልኤፍም ተስማምተው ነው የገባ ኢትዮጵያ ውስጥ። አሁን ኦኤንኤልኤፍም ወደ ጦርነት እየተመለሰ ነው። ተክደናል ብለው የኦኤንኤልኤፍ ኦጋዴን ናሽናል ሊብሬሽን ፍሮንት አስመራ ላይም ኢቭን ከአስመራ ጋር አብይ የተስማማው ከዛ በኋላ እንግዲህ ከኤርትራ ጋር ሰላም ተፈጠረ ተብሎ ዓለም ሁሉ ተሸውደው፣ ከዛ በኋላ የሰላም ኖቤል ተሸላሚ የሆነው አብይ አንዱ ምክንያት ከኢሳያስ ጋር ስምምነት ተፈጠረ ነው። የሰላም ስምምነት እሱ የት ገባው? የሰላም ስምምነቱ ዛሬ ኢሳያስን ካላን ነኩ ከስልጣን ካላወረድኩም ብሎ በፓርላማ ላይ የሚዝተው ማን ነው? አብይ አይደለ? እንደው ከኤርትራ ጋርም ለማለት ነው። አብይ እና ስምምነት የሚባል አይታዋወቁም ለማለት ነው። እና የፕሪቶሪያ ስምምነትም በተመሳሳይ መንገድ የክህደት ነው። አብይ እንደ መሳሪያ ነው የሚጠቀመው የፕሪቶሪያ ስምምነትን ስለዚህ ታክቲካል የሆነ ዶክመንት አድርጎ ነው አብይ የሚወስደው ፕሪቶሪያ ስምምነትን ለማለት ነው። ስለዚህ አብይ ሁልጊዜ ክህደት ነው ስምምነት ብሎ ከአብይ ጋር የገባ ሁሉ ተክደዋል። እስቲ ማን ነው ከአብይ ጋር ስምምነት ገብቶ ያልተካደ በኢትዮጵያ ምድር በዓለም አቀፍ እንደው ተበዳሪ ሁሉ እኮ እየተካዱ እኮ ነው። ባቢ ስምምነት ከገባ በኋላ አይ እንደዛ ያላልኩም እኮ ብሎ ይክዳል። ቢ አሁን እየሰማን ያለ ነው እኮ በፋይናንሻል ከዩሮ ቦንድ ጋር የተያያዘ ኢቭን የኬንያ ኢንቨስተሮች ኢትዮጵያ ገብተው ተክደናል ብሎ አቤት እያሉ ነው። አብይ ጋር ስምምነት ተፈራርሞ ያልተካደው የሰው ፍጡር አለ? ማንም ሰው ከአብይ ጋር ስምምነት ገብቶ ይካዳል። አብይ ይክዳል። ከሃዲ ነው በቃ አብይ። ስለዚህ የፕሪቶሪያ ስምምነት ሞት ተብሎ የታወጀው የአብይን ማንነት በአጠቃላይ እስከ መጨረሻ የሚያሳየን ጉዳይ ነው። ይሄ ከዚህ የኢትዮጵያ ህዝብ የሚማረው ነገር አለ። በኋላ እንመጣበታለን። ትርጉሙ ምንድን ነው? አብይ ሁሉም ነገር የውሸት ጉዳይ እንደሆነ ማታለያ እንደሆነ፣ ስምምነት ተብሎ ስምምነት የለም። የአብይ ለአብይ ስምምነት እጅ ስጥ ነው በቃ ከተፈራረምክና እንደዚህም፣ እጅ ስጥ ባሪያ ሆነ እኔን አገልግል ከዛ በኋላ የኔ አሳማ ሆነ ትመደባለን። በቃ ሌባ መሆን ትችላለ፣ እሱ ችግር የለውም። ስለዚህ ትግራይ ላይ አንድ አሳማ ቁጭ ካደረገ ትግራይ የሚባል ማንነትን ትተዋለ። ስለዚህ በዚህ ደረጃ የማንበርከቅ ስራ ነው አብይ የሚሰራው። እኔ እንደዛ ነው የሚያየው። አንተ የስምምነት የዚህ የፕሪቶሪያ ስምምነት ሞት ተብሎ የታወጀው አንድምታው ምንድን ነው? ምንድን ነው የሚያሳየው? ለሁሉም ኢትዮጵያውያን ከጫፍ እስከ ጫፍ ተደራጀም ይሁን አዲስ አበባ ቁጭ ብሎ ወንበር እንደ ፓርላማ ገብቼ ትንሽ ነገር ሊያገኝ ብሎ የሚያስብም ካለ ምንድን ነው አንድምታው? የፕሪቶሪያ ሞት አንድምታው? ጥሩ ልክሳ፣ እንግዲህ አንተ ምሳሌዎችን ወስደ ተናግረሃል። አቢ ከሃዲ እንደሆነ ምሳሌዎችን ጠቃቅሰሃል። ግን ቆጥሮ መጨረስ ይቻላል ወይ? አብይ የካዳቸውን ሰዎች ቆጥሮ መጨረሱ ራሱ ይቻላል ወይ ነው። በግለሰብ ደረጃ ብትሄድ፣ በፓርቲ ብትሄድ፣ በክልል ብትሄድ፣ በአገር ደረጃ አገር ይካዳል። መላ አገሪቷን ክዶኮ ነው አብይ ወደ ችግር ያስገባ። ግንቦት ሰባትን ተመልከተ። ዶክመንት ጽፌ ሰጥቻለሁ አለ። ጥሩምባ ነፋ። ምን እንደተፈጠረ የምናውቀው እስከ ትግራይ ጦርነት ድረስ ብለው ዘለቁ። ከዛ በኋላ የለም። አብንን ተመልከት። ልክ እንደ ኦነግ ደረጃው ይለያይ እንጂ ክህደት ነው። ግለሰቦችን ተመልከት፣ የፖለቲካ ሰዎችን። ሁሉም ሰው ከአብይ ጋር የተስማማው መጨረሻው ክህደት ነው። ክህደቱን ተቀብሎ አይ አንተ የሰጠህኝን ድርሻ እበላለሁ ያለው እዛ ቀርቷል። አይኔ ማንነቴን የማከብር ሰው ነኝ፣ ብካድም እስከ መጨረሻው ድረስ ታግዬ ማንነቴን አስከብራለው ብሎ የፕሪንስፕል ሰው መሆን የሞከረው ደግሞ እየታገለ ነው። ሁሉም ሰው ስለዚህ ቆጥሮ መጨረሱ ራሱ አስቸጋሪ ነው። ብርሃኑ እኛ ከሃዲዎች አይደለንም ብሎ ሲያወራ ሰማሁት። የዓለም ከሃዲዎች እንደሆኑ ግን የኢትዮጵያ ህዝብ ብቻ አይደለም የሚያውቀው በተባበሩት መንግስታት ደረጃ ከሃዲዎች እንደሆኑ ይታወቃል፣ ተመዝግቦ ማለት ነው። የተባበሩት መንግስታት ዋና ጸሐፊ አብይ ዋሽቶት ከሃዲ እንደሆነ አውቆ ተናግሯል። ያልካደው ነገር የለም ያልካደው ሰውም የለም። እንግዲህ ፕሪቶሪያ ማለት በፈረንጆቹ አቆጣጠር ኖቬምበር 2 2022 ላይ ነው የታወጀው። ከፕሪቶሪያ ከተማ ደቡብ አፍሪካ ስምምነቱ ተፈርሞ የታወጀው፣ በቴሌቪዥን ተላልፎ፣ በኢንተርኔት ተለቆ ሁሉም ሰው የሰማው ስምምነቱን ያነበብ ነው። ኖቬምበር ሁለት ላይ ነው አሁን ሶስት ዓመት ሞላው ማለት ነው። ያ ስምምነት ሁለት የታጠቁ ኃይሎች እየተገዳደሉ አንደኛው ደግሞ ህዝብን በጅምላ የሚጨርስ የአብይ ማለቴ ነው። ባላችሁበት ቁም ተኩስ ይቁም ብሎ ስምምነት ያስቆመ ነገር ነው የተፈራረሙት። ጦርነት ካስቆመ ፕሪቶሪያ ፕሪቶሪያ ሞተ ማለት ሁለት የታጠቁ ኃይሎች ለጦርነት ተዘጋጅተዋል ማለት። ለጦርነት ተዘጋጅተዋል ማለት ሁለቱም እኩል ፍላጎት አለው ማለት አይደለም። አሁን በተደጋጋሚ በአደባባይ ሚዲያ ጋብዘው ቁጭ ብለው የጦርነት ድቤ የመቱ ያሉት እነ ብርሃኑ ጁላና እነ አብይ አህመድ ናቸው። ከትግራይ የሰማ ነው በጥቂቱ እኛ ሰላም ነው የምንፈልገው የታጠቅነውም ሰላማችንን ለማስከበር ነው። የሚወረን ከመጣ ግን እንከላከላለን የሚል ድምፅ ብቻ ነው የተሰማው ከነ አብይ አካባቢ ግን ፕሪቶሪያ መሞቱን ብቻ ሳይሆን ፕሪቶሪያ እንደሞተ አንድምታው ምን እንደሆነ ነግረውናል። ነው ጦርነት ሊሄዱ ጦርነት ምናልባት በኋላ ብርሃኑ ያነሳቸውን ጉዳዮች አንስተን አንዳንድ ነገሮች ማውራት እንችል ይሆናል። ስለዚህ ጦር ፕሪቶሪያ ጦርነት ካስቆመ ፕሪቶሪያ መሞቱ ደግሞ ወደ ጦርነት ይመልሳል ማለት ነው አገሪቷ ሀገሪቷን ወደ ጦርነት ይመልሳል ስል ጦርነትን እንዳልነበረ ሰው እንዳያስብ፣ ጦር ሌላ ትልቅ ላርጅ ስኬል የሆነ የተደራጀ ጦርነት እንደገና ሊያመጣ ነው ማለት ነው። እንዴት ነው የሚሆነው? ውጤቱ ምንድን ነው? አብይ አህመድ ያሰበው ነገር አለ። ውጤቱ ደግሞ የሚታይ ነው የሚሆነው። እስከ ዛሬ ድረስ ግን ከፉከራ ውጪ መሄድ አልቻለም። እስካሁን እየፎከረ ነው። ሰፈር ውስጥ እየዞረ ድቤ እየመታ ጥርምባ እያስነፋ ልወር ነው ያዙኝ ልቀቁኝ ብሎ እየተውረገረገ ነው። የትግራይ ጦርነት ሲካሄድ ጦርነቱ ምን አይነት እንደሆነ አንደኛ ዓለም አይተዋል። ምን አይነት ጦርነት እንደሚሆን እዛ አካባቢ የሚደረግ ጦርነት ምን አይነት ጦርነት እንደሚሆን አለም አይተዋል። የኢትዮጵያ ህዝቦችም አይተዋል። ብዙ ሰው መስሎት ያ ጦርነት ትንሽ ጦርነት ሆኖ የሆኑ ሰዎች ተደብድበው ለረሃብ ተሰጥተው ግማሾቹ ለማኝ ሆነው እዛው ትግራይ ውስጥ የሚቀር የመሰላቸው ብዙ ሰዎች ነበሩ። እዚያን ጊዜ ተዉ ጦርነት አንድ ቦታ የተደረገ ቢሆንም የአንድ ሀገር ጦርነት እዛው አይቀርም ስንል ነበር። እዛን ጊዜም እስከ ጓዳ ድረስ መጥቶ የሰውን ኪስ የሚያራቁት የቤተሰብን መሶብ ባዶ የሚያስቀር ነገር ነው። ጦርነት ማለት የሰውን ህይወት ይበላል፣ ቤትን ያፈርሳል፣ የሰውን አሰፋፈር ያፈርሳል፣ የቤተሰብን መሶብ ባዶ ያስቀራል። ስለዚህ አንድምታው በግልጽ እንደሚታወቀው ሰዎቹም በግልጽ እየተናገሩ እንዳለ ጦርነት ነው። በጣም የሚያሳዝን ሌላ ተደራቢ ጦርነት በአማራ ክልል ሁለት ዓመት ጨርሶ ወደ ሶስተኛ ዓመት የተሻገረ በኦሮሚያ ክልል ለሰባት ዓመት እየቀጠለ አሁን ደግሞ ትግራይ ሁለት ዓመት ሙሉ ጦርነት ውስጥ ከርሞ ሶስት ዓመት እረፍት ወስዶ እንደገና አሁን ደግሞ ሌላ ጦርነት ወደዛ ሊገባ ነው ማለት ነው። አንድምታው ምንም የማጠያይቅ የጦርነት ሁኔታ ነው አሁን ያለው። ጥሩ እንግዲህ አብይ ካልተቆጣጠረ በቀጥታ በራሱ ብልጽግና አሳማዎች ስር ካላስገባ ትግራይን የሚቆም አይመስልም ነው አንድምታው። ጦርነቱም አይቀርም። ለዛ በቀጥታ ራሱ ሹሞ ራሱ ሽሮ እስከ ዞን እስከ ወረዳ እስከ ታችኛው ቀበሌ ድረስ የአብይ ሰዎች ትግራይ ውስጥ ተመድቦ ተሹሞ አብይ ካላየ ይህንም በአይኔ ካላየው እያለ ነው ማለት ነው አብይ እንደገና አሁን የጦርነት ከበሮ እየተመታ የተደለቀ ያው እኛም ተቸገርን፣ በየጊዜው በቃ ጦርነት ነው። አሁን ሰሞኑን ደግሞ ከኤርትራ ትቶ ትግራይ ላይ ነው ዋናው እንትኑ ትግራይን ያነጣጠረ ጉዳይ ነው። አንዳንድ ነገሮች እኔም መንግሥት ውስጥ በነበርኩበት ማቆ ትግራይን በተመለከተ በተለይ ህዋትን በተመለከተ አብይ በጣም ይፈራል። ሳይኮሎጂካል ኢንፌሪሪቲ ያለበት አብይ ትግራይን በተመለከተ ህዋትን በተመለከተ አብይ ብቻም ሳይሆን ኦፒዲዮ አጠቃላይ ከላይ ያሉ አሁን ጀነራሎች የሚባሉ ይፈራሉ። በህዋትም ስለተፈጠሩ ነው መሰለኝ የሆነ ይፈራሉ ሁልጊዜ። ከዛ ተነስቶ ምንድን ነው የምለት፣ ሁልጊዜ እነሱ ረፍት አይሰጡንም። በቃ እነሱ ብገነጠሉ እንደው ፈርሜን እንሰጣለን ይላሉ። ትግራይ ብትገነጠል ፈርሜን እንሰጣለን ብሎ ነው የሚያምኑት። ባዚ ወይ ይሄ አብይና የአብይ መዋቅር ከላይ በተለይ የመከላከያ አመራሩ በአራት በአምስቱ ጣታችን ፈርመን ትግራይ ትገነጠል ይላሉ። መለስ ብሎ ደሞ ቡናውን ጠጥቶ ኢትዮጵያ ለዘላለም ትኑር ይላል፣ ትግራይ ደሞ ትሄድልን ይላል ሰው። እኔ እዛ ውስጥ ስለነበርኩን እንዴት ትግራይን እንደሚፈሩ እንዴት ህዋትን እንደሚፈሩ እኔ ማለት ህዋት እኮ በቃ የአዲግ ውስጥ የበላይነት ነበረው በህዝብ ንቅናቄ በቃ ውሰዱ ብሎ ህወሓት ትቷል አብይ ጦርነትን አሸንፎ አይደለም ቤተ መንግስት የገባ ይህንን ማስታወስ አለብን በድርጅት ደረጃ በድርጅት ውስጥ በህዝብ ደረጃ ስለተሸነፈ በቃ ብሎ በመከላከያ ተሸንፎ አይደለም፣ ህዋት ስልጣን የለቅቅም። ነገር ግን ይህ ሁሉ ሳይኮሎጂካሊ መረዳት እየተቻለ እንዴት እንደሚፈሩ እሱን ለመጥቀስ ነው። በሌላ በኩል ደግሞ አንድ ጥያቄ አለኝ። አሁን አብይ የራሴ ኤጀንት የራሴ ሰው ልክ እንደ ሽመልስ አሳማ የሚመስሉ ሰዎች እዛ ላይ ካልተሾሙ ልክ እንደ አረጋ አሳማዎች እዛ ላይ ተላላኪዎች፣ አሻንጉሊቶች እዛ ላይ ካልተሾሙ አላልፍም ብሏል። እንግዲህ አብይ እሱ ብቻም ሳይሆን የእኔ ጥያቄ ትግራይ ላይ የአብይ ህዋት መፍጠር ይቻላል ወይ? አሁን አብይ የራሱ አብን አለው አብይ የራሱ ግንቦት ሰባት አለው። የራሱ ኦኔግ አለው። ሁሉ ፓርላማ ሁሉ የገባ ሚኒስቴር የሆነ ኦኔግ የራሱ ኦኔግ አለው። አብይ የራሱ ሸኔ አለው፣ በጫካም ሰውን የሚገል አብይ የራሱ ፋኖ አለው። አብይ የራሱ ኦብኔግ አለው። አብይ የራሱ ድርጅቶች አለው፣ ሌላውን የሚመስል ወይ ደግሞ ከፋፍሎ ይፈጥራል። በአዲስ አበባ ደረጃ የትግራይ ብልጽግና ተሞክሯል። ወደ መጀመሪያ አካባቢ አብርሃም በላይ የሚባል ሰው ትግራይ ብልጽግና ብሎ እንትን ብሏል። ከዚያ በኋላ ደግሞ አሁን ሌላ አዳዲስ ምንድነው የሚባለው? አዲስ ሰሞኑን የፈጠሩት የትግራይ ጌታቸው ረዳ የፈጠሩት ስምረት የምትባል ስምረት የምትባል አሁን የእኔ ጥያቄ ከጦርነት በኋላ ማን እንደሚያሸንፍ እናያለን። እሱ ከሌ ያሸንፋል ብለን በአሁኑ ሰዓት መገመቱ እዛ ውስጥ አንገባም። ብቻ ብ ፈርተዋል ብለናል። ይፈራል። ለምን እንደሚፈራ እናውቃለን። ሳይኮሎጂካሊ የሚፈራል በጦርነት ደረጃ እንደሚፈራ እናውቃለን። አሁን የእሱ አስተሳሰብ ውስጥ ትንሽ እንድናስብ ነው የትግራይ የአብይ ህዋት መፍጠር ይቻላል ወይ? በትግራይ ምድር ላይ ቁጭ ብሎ የሚሰራለት ወይ ደግሞ ያው ብልጽግና እዚያ ላይ ተመስርቶ በጎን ደግሞ የሆነ ህዋት ስሙ ራሱ ይዞ ወይ ስምረት ይሁን አላውቅም፣ ብቻ ይቻላል ወይ? ልክ እንደሌላው የራሱ ፓርቲ ሌሎቹ ፓርቲዎች ተመሳስሎ የራሱ ፓርቲ ወይ ደግሞ ከፋፍሎ የራሱ አርጓል፣ ሁሉንም ፓርቲ ከፋፍሎ የራሱ አርገዋል አሉ። በዛ ደረጃ ማሰብ እንችላለን ወይ? በትግራይ ደረጃ የአብይ ህዋት እውን ይሆናል ወይ ነው ጥያቄ። እኔ ቅሸቱ ራሱ አያስቀምጠውም፣ በአይነኝ እሱ ራሱ ለእኔ የሚሆን ነገር ጠፍጥፌ ይሰራለው ካለ ስሙ ራሱ ቅሸቱ አያስቀምጠውም፣ ባይ ነኝ። የባነነ ይቸገራል። እንደገና ማለት እንደዚህ ነው። አሁን እኮ ባኖ ነው በቃ የሚቸገረው፣ በጣም ነው እኮ የሚቸገረው፣ የባነነ ለዚህ ነው። አሁን ሰዎች የሚያውቁት ሰዎች ሲያወሩ መድኃኒት እየወሰደ ነው እንቅልፍ የሚተኛው። ይሄ ሁሉ እንቅልፍ እጦት የመጣው የሀገር ኃላፊነት ተሰምተውት አይመስለኝም እኔ የሀገሪቱ ችግር ተጭኖት አይመስለኝም። ህዋት የሚባል ስምም እስከ መሰረዝ የሄደው ለዚሁ ነው የሚመስለኝ እኔ እንጂ እስከዚህ መጥቶ ችግር የሚያመጣበት ነገር ያለ አይመስለኝም። ያው አላማው ቅድም አውርተናል፣ አላማው ከህዋትም የሚያልፍ ነው። ህዋትን ብቻ አይደለም ግን ህዋት በስም ደረጃ ራሱ እንዲኖር አብይ በህይወት ከተረፈና የሚቀጥል ከሆነ ያ ነገርም ምቾት የሚነሳው ነው የሚመስለኝ። የሌሊቱ እየደነገጠ እነ ዝናሽንም ልጆቹንም የሚያስቸግር ነው የሚመስለኝ እኔ። በናይት ሜር ቅዠቱ አያስቀምጠውም። በአይነኝ እኔ በሌላ ደረጃ የትግራይን ነገር የምናይ ከሆነ ህዋት የትግራይን ብሔራዊ ትግል የመምራት በጣም ረጅም አመት ልምድ ያለው ቢሆንም ህዋት ከሌለ የትግራይ ችግር ይፈታል ወይ? ትግራይ ህዋት የለም ብለህ ካሰብክ የትግራይ ጥያቄ ይጠፋል ወይ እዛ ከዛ ክልል የሚነሳ የማንነት ጥያቄ የራስ ገዝነት ጥያቄ የኢኮኖሚ ማህበራዊ ጥያቄዎች ይቀራሉ ወይ? ነው በግልጽ የሚታወቅ ነገር ነው። ትግራይን እንዳልከው ከገጸ ምድር አጠፋለው ካላልክ በስተቀር ህዋት ስለጠፋ ብቻ ትግራዋይ ማንነት አይጠፋም። የትግራዋይ ፖለቲካም አይጠፋም። እንዲያውም አሁን ያሉ አማራጭ ፓርቲዎች አሁን ያለው ጄነሬሽን እያሰበ ያለው በህወሓት ደረጃ ሳይሆን ነፃ አገር በሚል ደረጃ ነው እያሰበ ያለው። አንተ ምን ትላለህ? በሙሉ ነጋ ደረጃ እኮ የሚጠየቀው ጥያቄ እኮ በጣም ጠንካራ ጥያቄ ነበረ። ሙሉ ነጋ አሁን አብይ ሾሞት ያስቀመጠው ሰውዬ ራሱ እኮ ሲጠይቅ እሱ የሾማቸው የቢሮ ኃላፊዎች ሲናገሩ ህዋት ከስልጣን ተባረዋል ተብሎ በረሃ ከገባበት ጊዜ ጀምሮ የሚጠይቁት ጥያቄ እኮ ያው ህዋት የነበረበት ጊዜ የሚነሱ ጉዳዮች ናቸው። የሚጠይቁት ቶኑ፣ ድምፀቱ ይለያይ እንጂ የሚጠይቁት ጥያቄ የትግራይ ራስ ገዝነትን በተመለከተ ምዕራብ ትግራይን ወስደ ቆርጠ ከትግራይ ወስደ ለሌላ ሰው ስጥ የሚሉ አይደሉም። ትግራይ የራሱ አስተዳደር አይኑረው የሚሉ አይደሉም። አሁን ያሉት አንዳንድ ፓርቲዎች የሚጠይቁት ጥያቄ እንደ ከዚህ በፊቱ ለስለስ ያለ በሁሉም ደረጃ በፌደራል ደረጃ ችግራችን የሚፈታ ነው የሚል ሳይሆን ያንን ነገር የሚያጠነክር ነው። በአይነኝ ነው። አመሰግናለሁ። እንግዲህ ከባድ ነው ለአብይ የሚመስለኝ። በተለይ ደግሞ የትግራይ ጉዳይ ህወሓት መንግስትን የተቆጣጠረ፣ የትግራይ ክልልን የሚመራ ድርጅት በመሆኑ አብይ መፍራቱን ይቀጥላል። ቅየቱም ከዛ ጋር ታይዞ የሚብስበት ይሆናል ብዬ እዚህ ላይ ላይቁምና ወደ መጨረሻ ክፍል እንሻገር። በመጨረሻው ክፍል ውስጥ የአብይ አህመድ የጦርነት ድባብ እና ወቅታዊ ፍራቻዎች በሚል ነጥብ ይዘናል። የአብይ አህመድ ያው ጦርነት አይቀርም፣ ጦርነት አይቀርም ይላሉ። አሁን ብርሃኑ ጁላ ጭምር አብይ አህመድ ስለ የኤርትራ ጦርነት በየጊዜው ቁርስ፣ ምሳ፣ እራት ላይ ይወራል። በኢትዮጵያ ደረጃ ቁርስ ላይ አንድ ጀነራል ካወራ ምሳ ላይ ተመድቦ ሌላ ሰው ነው የሚያወራ፣ እራት ላይ ደግሞ ወይ አብይ ራሱ ሊሆን ይችላል። የኤርትራ ጦርነት አለ፣ ከምን ላይ ደረሰ? በቃ በየቀኑ ከጠዋት እስከ ማታ የኤርትራ ጦርነት ወይ ደግሞ የትግራይ ጦርነት ነው የሚወራ። ስለዚህ የጦርነት ድባብ አለ ኦሬዲ አሁን ደግሞ ትናንት ደግሞ ብርሃኑ ጁላ ሙሉ በሙሉ ህወሓት የሚባል ካልጠፋ በስተቀር ሰላም የለም፣ ወደ ጦርነት እየሄድን ነው እያለ ዝቷል አብይ ደግሞ ኤርትራ ላይ ነው የዛተው በፓርላማ ላይ ባለፈው ምንም አይቀርም አለ ስለዚህ ያው ከጀመርነው ብሎው ራሱ እንደ ኤከሌት ሆናላችሁ እንደ ኤከሌት ይሆናላችሁ ብሎ ዝቷል አብይ በፓርላማ ላይ ነገር ግን ደግሞ ይፈራል እየፈሩም ነው እየተንቀጠቀጡ ነው አንደኛ የመጀመሪያው ጥያቄ አሁን ሳሞኑ ህገ መንግስት የሚባል ዲስኩር መጥቷል። ከየት እንዳገኙ ቃሉን ከየት እንደሰሙ አላቅም። ብቻ ህገ መንግስት ህገ መንግስት ማለት ጀመሩ። የሆነ በህግ አምላክ ነገር እና ብርሃኑም ሙሉ በሙሉ ህገ መንግስት ህገ መንግስት ስንት አንቀጽ አለው ብለ ጠይቅ አያቅም፣ አብይም አያቅም፣ ብርሃኑም አያቅም። ኢትዮጵያ ህገ መንግስት አላት ወይ ብለው ሰው ቢጠይቅ ብርሃኑን ህገ መንግስት ብሎ አላቅም ብቻ ማለት ይችላል። ግን ህገ መንግስት ማለት ጀመሩ። ባለፉት ሰባት አመታት አንድ ቀን የህገ መንግስት ቃል እንኳን ተጠቅሞ ማቁ ሰዎች ህገ መንግስት ማለት ጀመሩ። አንዱ እሱ ነው። ሌላው በዚህ ሰዓት ምንድን ነው የገፋፋቸው ያለው ወደ ጦርነት እንዲሄዱ? በተለይ ደግሞ ከትግራይ ጋር ሲሪየስ ያደረጉ ይመስላል። በአንድ በኩል ይፈራሉ፣ በሌላ በኩል ደግሞ እንትን፣ በሌላ በኩል ደግሞ አይ ኤርትራ ጋር ነው ጨዋታው አሰብ ወደብ ጉዳይ ነው ብሎ ወደብ ጉዳይ በቃ ይሄ ምንም እራት አንበላም አለ። በቃ አሁን ደግሞ ይሄ ወደብ ካልመጣ እራት አንበላም ብሎ ሁለት አመት ሙሉ የወደብ ዜና ነው የምንሰማ። ፕሮፓጋንዳው ከፍ ያለ ነው። ምንድን ነው እየገፋፋቸው ያለው ወደ ኤርትራም ይሁን ወደ ትግራይም ይሁን አናውቅም፣ ብቻ ምንድን ነው እየገፋፋቸው ያለው?